በመርከዝ ሂደት ውስጥ አልፎ እንደመጣ ሰው መርከቶች አካባቢ ላይ የማያቸው ነገሮች ኮመንት ከመስጠት አልፎ እንደዚህ ቢሆን ሊወት ይሻላል የማስባቸው ነገሮች ያቀርባል። የመጀመሪያው እኔ ኦልሞስት ከሰማንያዎቹ ዘጠናዎቹ ጀምሮ በኢትዮጵያ ውስጥ የመርከዝ ሂደት የመርከዝ ሂደቶች ከሞላ ጎደል ከውስጥም ከውጭ አውቃቸዋለሁ።

ሶፋ ባለው ቆይታችን የዛሬ ሀያ ዓመት አስራ አምስት ዓመት አስር ዓመት በመልቀዝ ት ውስጥ ያለሩ ልጆችም በኢትዮጵያ ሙስሊሞች ላይ በየትኛው ሁኔታ ላይ ሚና ሲጫወቱ አያቸዋል። ያ ጥሩ ሆኖ እያለ ከዚህ በተጨማሪ ስራ ቢሰራባቸው ለተሻለ ዓላማ መጠቀም አይቻልም ነበር። ይህ ስለማስብ ያው ዛሬ መሰረት ያደረገ አካዳሚኩ ላይ የኢትዮጵያ ሙስሊም የሚመስል ነበረ። ይህ ነገር ግን ከዛ በኋላ ደግሞ ማህበረሰቡ ለትምህርት ህብረት ሊሰጥ ነው የተፈለገው፣ እና እሱ እንዳሳስብ የተፈለገው ልጆች መርከዝ ከገቡ በኋላ በመርከዝ ሂደት ውስጥ ቁርአን ህዝ ከሀፈዙ እና ከወጡ በኋላ ብዙዎቹ ወይም ደግሞ ከሚወጡ ከመርከዝ ከሚወጡት ቁጥር እና አሀዝ አንጻር ቁም ነገር ላይ ወጥተው እና እናገኛቸው ጥቂቶች ይሆናሉ። አብዛኛው ባንኩ ነው። ይቻላል። የዚህ መሰረታዊ ችግር ምንድን ነው? መርከዝ ውስጥ ያሉ ሂደት ውስጥ የነበሩ የተርቢያ ሲስተሙ በትክክል ትውልድ በሚፈጥር ደረጃ ነው ብዬ ስለማላለ፣ የመጀመሪያው ብዙዎቹ መርከዝ ውስጥ ያሉ ሁለንተና የሆነ ስልጠና ያስፈልጋቸዋል እያምናለን። ከዚህ ውስጥ አንዱ ብዙዎች ከትምህርት መራቅ የለባቸውም። ከትምህርት ተቋርጠው አራት ዓመት አምስት ዓመት ቆይተው ወደ ትምህርት ወደ መርከዝ ቆይተው ከመርከዝ ሲመለሱ እድሜያቸውና እነሱ ጆይን የሚያደርጉበት ወይም ደግሞ የሚካተቱበት ክላስ ከእድሜያቸው ጋር የማሄድ በመሆኑ ብዙዎቹ ትምህርት ያቋርጣሉ። አራት ዓመት አቋርጠው ሲመለሱ በእድሜ ከትንሾቻቸው ጋር ስለሚማሩ ትምህርቱ ያስጠላቸዋል፣ ብሏቸው ያስጠላቸዋል። ብዙዎቹ በትምህርት ላይ አይደሉም። ስለዚህ ምንድን ነው መሆን ያለበት? ብዬ ነው የማስበው። ጎን ለጎን የሆነ የትምህርት ሂደት መፈጠር አለበት ብዬ አምናለሁ። እና ያው እንደምታውቁት በትምህርት የኢትዮጵያ ሙስሊምስ ላይ በርካታ የሆነ ክፍተቶች ተፈጥረውና ዛሬ ስንደርስ እንዲሁ አይደለም። ለምሳሌ የኢምፔሪያል ኤሪያ ምለውን ወይም ደግሞ የአፄ ኃይለሥላሴ ዘመን የነበረው ሂደት ብንመለከት፣ በኢትዮጵያ ውስጥ ትምህርት ሲጀመር ገና ከጀምሩ የትምህርት ዘርፉን ጥቂት የተደረገችው የተደረገች የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሆኑ አንጻር የትምህርት ቅኝቱ፣ አውዱ፣ መምህራኖቹ፣ ሳብጀክቱ በሙሉ ከእስልምና አስተምህሮ የሚያፈነግት እና በሂደትን ልጆችን ኩፍር የሚያገማም ሆኖ በመገኘቱ አባቶች ወይም ቤተሰቦች ልጆቻቸው ትምህርት ቤት እንዳይለቁ ከዛ ይህ ቁልፊያ ወለድ የሆነ ሂደት ደግሞ በሂደት ኢትዮጵያ ሙስሊሞች በትምህርት ደረጃ ተወዳዳሪና ተማካሪ እንዳይሆኑ አድርጓቸዋል። ከዛም በኋላ በ1966 ዋቢዎት ትምህርት እድሉ ይሰጠን የሚል ጥያቄ ተነስቶ ኢትዮጵያ ሙስሊሞች የትምህርት ሴኩላር ቢሆንላቸው ጥያቄ ካቀረቡ በኋላ ትምህርት ስርዓቱ ሴኩላር ቢሆንም እስከ ዛሬ ድረስ በዘለቀ መልኩ የትምህርት ስርዓቱ ሙስሊሙን የሚያገል ሆኖ ቀጥሏል። የሚገርመው ነገር ዛሬው ድረስ ዛሬ 20 ዓመት 15 ዓመት 30 ዓመት ጥያቄ የነበሩ የሂሳብ ጥያቄዎች ዛሬ ድረስ በየመርከዙ ወይ በየዩኒቨርሲቲ ወይ በየትምህርት ቤቱ አሉ። ኤሊያና ሆቴል ላይ ኡስታዝ ሙሽራና ሌሎች ሁለት ኡስታዞች ቁርአን ዝርዝሩን ያደርጋሉ። ታች ደግሞ ሁለት ሶስት ሰዎች አሉ እንደዚህ እኔ ጎንዲ ኡስታዝ በግሩ ነበርና በግሩ አሉት። እዚህ መድረክ ከሚኖሩት ሁለት ልጆች እና ከሚወዳደሩት አንድ ልጅ እዚህ ጋር ደግሞ ሚስባሕሳኒ ነበረ። ዶክተር ሚስባሕሳኒ ይህ የምታየው ሰው የዛሬ ሀያ ምናምን ዓመታት ውስጥ የሆነ መርከዝ ውስጥ ነበር፣ አንድ መርከዝ ውስጥ ነበርን ማለት ሶ ምንድን ነው? ያኔ እነዚህ ልጆች ወጥተው ግማሹ ቁርአን ህፍዝ ውስታዝ ይሆናል፣ ግማሹ ቃሪ ይሆናል፣ ግማሹ የሆነ ጸሐፍ ይሆናል፣ ግማሹ ምናምን ይሆናል ተብሎ አይታሰብም ነበረ ከሰላሳ ዓመት በኋላ ግን የሆነ መድረክ ላይ ግን በአንድ መድረክ ላይ ከሆነች መርከዝ ሲወጣ ደች ተገኘ። ይህ ዝም ብሎ አይደለም የሆነ ስለዚህ፣ ዛሬ ልጆቻችሁ ላይ የምትሰሩ ስራ ቀላል ቢመስልም ነገ ጠዋት ግን ውጤቱን ታዩታላችሁ። ግን ልጆቹን የምታሸክሙት ቁርአኑ ልጆቹ ፕራክቲካል በሆነ መልኩ እንዲረዱት አታድርጉ ነው። ነ መርከዝ ውስጥ ሪቮሉሽን ያስፈልገናል ተጨማሪ ትምህርቶች ያስፈልጉናል፣ ጥናቶች ያስፈልጉናል። ነው የተዘጋጀውበትን ጥናት አላቀረቡ ጀኔራል ሀሳብ ነው ያቀረብኩት። ሰላም